ሰላም በዚህ ትንታኔ ላይ አብረን እንሆናለን። ዛሬ የምናየው በጣም የሚገርም ግንኙነትን ነው፣ ከመሬት በታች ስለሚገኝ ጋዝ እና በየቀኑ በገበታችን ላይ ስለሚቀረበው ምግብ። እንዴት ሊገናኙ ይችላሉ? እንግዲህ ቁልፉ ዩሪያ በሚባል ለእርሻ ምርታማነት በጣም ወሳኝ በሆነ ማዳበሪያ ላይ ነው ያለው። እሺ ጥያቄው ይሄ ነው፣ ከመሬት በታች የሚገኝ ጋዝ እንዴት ነው የአንድን ሀገር የምግብ ዋስትና ሊያረጋግጥ የሚችለው? እንግዳ ጥያቄ ይመስላል አይደል? መልሱ ግን በኬሚስትሪ እና በብሔራዊ ስትራቴጂ ውስጥ ነው የተደበቀው። ዛሬ ይህንኑ ምስጢር አብረን እንፈታዋለን። መልሱን ለማግኘት መጀመሪያ ከስሩ እንጀምር። በተፈጥሮ ጋዝ እና በማዳበሪያ መካከል ያለውን መሰረታዊ ግንኙነት እስቲ እንመርምር። እንግዲያው ዩሪያ ምንድ ነው? በቀላሉ ለማስቀመጥ ለተክሎች ልክ እንደ ፓወር ምግብ ነው ማለት እንችላለን። ዋናው ነገር በውስጡ ያለው ናይትሮጅን ነው። ይሄ ናይትሮጅን የሰብልን እድገት በጣም ያፋጥነዋል፣ ምርትንም ይጨምራል። እናም የሁሉ ጉልበቱ የሚመጣው ከዚሁ ከፍተኛ የናይትሮጅን ይዘቱ ነው። ዩሪያን ለመስራት ግን አንድ በጣም ቁልፍ የሆነ ንጥረ ነገር ያስፈልጋል። ይሄም አሞኒያ ይባላል። አሞኒያ ለዩሪያ እንደ መሰረታዊ የግንባታ ዕቃ ማለት ነው። ጥያቄው አሞኒያ ከየት ይመጣል? የሚለው ነው። ይሄ ደግሞ ወደ ቀጣዩ የሂደቱ ክፍል ይወስደናል። አሁን ወደ ዋናው ሳይንሳዊ ሂደት እንገባለን። ይህንን ሂደት ጋዝን ወደ ማዳበሪያነት እንደሚለውጥ አንድ የምግብ አዘገጃጀት አድርገን ማሰብ እንችላለን። ስለዚህ የምግብ አዘገጃጀቱ የመጀመሪያው ክፍል የተፈጥሮ ጋዝን መበተን እና ማጽዳት፣ ጋዙን በደንብ አድርገን በማሞቅ እና በማጣራት ለቀጣዩ ደረጃ የሚያስፈልጉትን ንጹህ ግብዓቶች እናገኛለን። እነሱም ሃይድሮጅን እና ናይትሮጅን ናቸው። እሺ፣ አሁን እነዛን ንጹህ ጋዞች ወስደን ዋናውን ለውጥ እናከናወናለን። መጀመሪያ ሃይድሮጅንና ናይትሮጅንን በከፍተኛ ሙቀትና ግፊት ስናዋሂዳቸው አሞኒያን እናገኛለን። ከዚያም ያንን አሞኒያ በሌላ ሂደት ውስጥ አልፎ በመጨረሻ የምንፈልገው ምርት ይገኛል፣ ንጹህ የዩሪያ ክሪስታሎች ማለት ነው። አሁን በጠቅላላው የአመራረት ሰንሰለት ውስጥ በጣም ወሳኙን ደረጃ ለይተን እንመልከት። ያ ግልጽ የሆነ አሃ ምንልበት ነው ተብሎ ቁልፍ ትገኝነቱን ለማጉላት እስቲ ይህንን ቀላል ግን በጣም ኃይለኛ ባለ ሶስት ክፍል አባባልን መልከት። የተፈጥሮ ጋዝ ከሌለ በቃ አሞኒያ የለም። ይሄ በጥሬ ዕቃውና በዋናው ግብዓት መካከል ያለውን ቀጥተኛ ግንኙነት ነው የሚያሳየው። እናም አሞኒያ ከሌለ ደግሞ ዩሪያ የለም። ይህ አጠቃላይ ሂደቱ በተፈጥሮ ጋዝ ላይ ምን ያህል ጥገኛ እንደሆነ በደንብ ያጠናክርልናል። እሺ፣ አሁን ደግሞ ትኩረታችንን ከኬሚስትሪው ወደ እውነተኛው ዓለም አተገባበር እና የዚህ ሂደት ስልታዊ ጠቀሜታ እናዙር። ያው ይሄ በአንድ ድንጋይ ሁለት ወፍ እንደሚባለው ነገር ነው። ኢትዮጵያ ያላትን የተፈጥሮ ጋዝ ሀብት ለሁለት በጣም ወሳኝ ዓላማዎች ያዋለችው ነው ማለት ነው። አንደኛ ለኃይል ማመንጫነት፣ ሁለተኛ ደግሞ ለእርሻችን በጣም አስፈላጊ የሆነውን ማዳበሪያ ለማምረት ነው። ይህ ደግሞ በወረቀት ላይ ብቻ የቀረ አይደለም። በጣም የሚገርመው የማዳበሪያ ፋብሪካው እየተገነባ ያለው ጋዙ ከሚወጣበት ቦታ 18 ኪሎ ሜትር ርቀት ላይ ብቻ ነው። ይሄ የሎጂስቲክስና የምርት ሂደቱን ምን ያህል በስትራቴጂ እንዳሰቡበት ነው የሚያሳየው። እንግዲህ ይሄ ስልታዊ እርምጃ በጣም ትልቅ መነቃቃትን እንደፈጠረ ነው የሚነገረው። እኛም ይህንን ማብራሪያ ያዘጋጀንበት ምንጭ ነገሩን ሲያጠቃለለው የአገሪቱን አመራር ራዕይ ሚያደንቅ ጠንካራ ስሜትን ነው በመጨረሻም እስቲ በዚህ አእምሮን በሚያነቃቃ ጥያቄ እንለያይ። ይህ የተፈጥሮ ጋዝ ታሪክ እንደሚያሳየው አንድ ሀብት ለተለያዩ ችግሮች መፍትሔ ሊሆን ይችላል። ታዲያ ሌሎች የሀገር ሀብቶችን በመጠቀም የኞቹን መሰረታዊ ችግሮች መፍታት ይቻል ይሆን? ስለሰማችሁን እናመሰግናለን።